የሌማት ቱሩፋት ኢኒሼቲቭ ከተጀመረ ወዲህ ዘርፉ በስራ እድል ፈጠራ፣ የምግብ ዋስትናን ማረጋገጥ እንዲሁም በቂ ምርት ለገበያ ማቅረብ ላይ ከፍተኛ ውጤት የተገኘበት ስለመሆኑ ይነሳል። የኢኒሼቲቭ ኢትዮጵያ ያላትን ሀብት በአግባቡ እንድትጠቀም በር ከመክፈቱም በላይ ምርትና ምርታማነት እንዲያድግ ምክንያት ሆኗል። አርሶ አደሮችም የተሻለ የመኖ አቅርቦት በመጠቀም በሌማት ቱሩፋት ምርታማ መሆናቸውን ይናገራሉ። ወደ ሰላሳ ከብቶች አሉ ከዚያኛው ውስጥ ደግሞ የሚታለቡትን እዚህ ይጠቀማለሁ፣ እና አስፈላጊ የወተት ምርት እንዲሰጠኝ ብዬ ይሄኛውን በጣም እንከባከባለሁ። መሬቱን ጓዮ ዘርቼ እንደገና ደግሞ ይሄን በበጋ ደግሞ ኮምፖስተር አርጌ በስፋት ይጠቀማለሁ። ማለት በጣም የተሻለ ውጤት ነው ያገኘንበት። ለወተት ከብት በተለይ ወተት ይጨምራሉ። እንደገና በበጋ ጊዜ አረንጓዴ በሌለበት ጊዜ እንደ አረንጓዴነት ይጠቅመናል። ውጤቱም ደግሞ በጣም የተሻለ ለከብቶችም፣ ሰውነታቸውም እንደገና ለማመንጀግም ደግሞ ይመቻቸዋል። በተለይ ለወተት ከብት በጣም ጠቃሚ ነው። በእንስሳት ልማት ከፍተኛ ወጪ የሚወጣው ለመኖ አቅርቦት ግዢ መሆኑን መረጃዎች ይጠቁማሉ። ይህ የመኖ አቅርቦት ደግሞ በበቂ ሁኔታ ካልተገኘ ዘርፉ ላይ ጫናው የከፋ ነው። እናም አሁን ላይ የተሻሻለ የመኖ አቅርቦት እያደገ መምጣት የሌማት ቱሩፋት ኢንሼቲቭ ውጤታማ እንዲሆን ማስቻሉን ግብርና ሚኒስቴር ይገልጻል። የመኖ ማምረት ስራ ትልቅ ሚሽን አድርገን ስንሰራ ነበር። አንደኛ የተሻሻለ የመኖ ማምረት ከዘራ አቅርቦት ጀምሮ እስከ አግሮኖሚው እስከ ስልጠናው እስከ አርሶ አደር ማሳ ድረስ ተወርዶ ስልጠናዎች የተሰጡበት ዘር የተሰራጨበትና በዛ ልክ የመኖ ምርት ያደገበት ሁኔታ አለ። ብዙ የመኖ ማቀነባበሪያዎች በየክልሉ እንዲተከሉ ተደርጓል። ባለፉት ጥቂት ዓመታት በሌማት ቱሩፋት የተሰሩ ስራዎች ኢትዮጵያ ከውጭ የምታስገባቸውን ምርቶች መተካትና ለውጭ ገበያ ማቅረብ የሚያስችል ቁመና እንዲኖራት ማስቻሉ ይነገራል። ሀብቱ ነበረን ድሮም ሀብቱን ነበረ ብለን አላዘምን ነው ምርትና ምርታማነቱን በደንብ አልጨመር ነው ንኝ የሚያስፈልጉትን ኢንድ ቱ ኢንድ አቀናጅተን አልሰራንም። በዚህም ሰበብ ነው እንግዲህ ይህ ሁሉ ሀብት ኖሮን ምርታማነቱ ዝቅተኛ በመሆን ወደን አደለም እኮ ወደ ማዳቀል የገባ ነው። የሀገረ ሰብ ላም አንድ ነጥብ አምስት ሊትር ነው የምትሰጠን፣ ያኛው አስራ አምስት ሊትር ነው የሚሰጠውን አቨሬጅ። ምን ያክል ሺፍት እንደሆነ አስብ። አሁን ላይ ምጣኔው እያደገን የመጣው ኮንሰምፕሽናችንም ምርታችንም፣ ቅድም በነገስኩ በዚህም በዶሮ ምርትም እንደዛው በሌማት ቱሩፋት የተገኙ ውጤቶች ኢትዮጵያ የምግብ ዋስትናን ለማረጋገጥ ብዙ አማራጮች እንዳሏት የሚያሳይ ስለመሆኑ ተመላክቷል።